ሰላም ሰላም፣ ውድ አድማጮቻችን፣ ይህ ስፖርት ነው በአዳዲስ አርሰናልን በሚመለከቱ የዝውውር መረጃዎች ተመልሰን መጠናል። ወደ አድማጮቻችን በዛሬ ፕሮግራማችን የተለያዩ መረጃዎች እናደርሳችኋለን። የሞስኬራ ጉዳይ፣ ኤዜ፣ ሮድሪጎ እያለን እንግዲህ በዝውውር መስኮቱ ላይ ከአርሰናል ጋር የሚያያዙ ስማቸውን እንተነትናለን። በተለይ ባለፉት 24 ሰዓት የተነሱ አዳዲስ የዝውውር መረጃዎች አሉ። አርሰናል ከደመኑ ሉክማን ጋር ስሙ ተያይዟል። ይህ የሚጠበቅ የሚሆነው እንግዲህ መድፈኞቹ በዝውውር መስኮቱ ላይ ጥሩ እንቅስቃሴ አድርገዋል እስካሁን ድረስ ኬፓን እንግዲህ ከጁላይ አንድ ጀምሮ የአርሰናል የዝውውር መስኮት የሚጀምር ይሆናል። በአዲሱ የውድድር አመት ላይ ብዙ ተጫዋቾችን ያስፈርማሉ። አንዱ ዙቡሜንዲ የሚሆነው ሁለተኛው ተጠባቂው የሆነው ዝውውር የኬፓ ነው። ሶስተኛ ኖርጋርድን፣ ሶስቱን ተጫዋቾች እንደተጠናቀቁ የሚታወቅም ሶስቱን ይፋ ያደርጋሉ። ከዛ በመቀጠል አርሰናሎቹ የመጀመሪያ ተቀዳሚ አላማቸው የሚሆነው ሞስኬራን ጉዳይ መጨረስ ነው። የመጀመሪያ ጥያቄያቸውን እንዳቀረቡ በባለፈው ፕሮግራማችን ነግረናቸው ነበር። የመጀመሪያው ጥያቄ ውድቅ ሆኗል። አርሰናል ሁለተኛ ጥያቄ ሊያ ያቀርብ ነው። እንግዲህ አሁን ቫሌንሲያ የሚፈልጉት ከ25 እስከ 30 ሚሊዮን ዩሮ ነው። አርሰናሎች በሁለተኛ ጥያቄያቸው ከ19 ሚሊዮን ዩሮ ወደ 22 ሚሊዮን ዩሮ የሚያቀርቡ ይሆናል። እንግዲህ ይህ ዝውውር ሀያ ሁለት ሚሊዮን ዩሮ የታየ የሚጨምር ሶስት ሚሊዮን ዩሮ በ25 ዩሮ የመጠናቀቅ እድል አለው። ሞስኬራ አንድ ዓመት ኮንትራቱ ላይ ይቀሯል። ተጠባቂ ተጫዋች ነው በቫሌንሲያ። እንግዲህ አርሰናል ብቻ የዚህ ተጫዋች ፈላጊ እንዳልሆነ ታውቃላችሁ። የሲ ሚላን፣ አስቶን ቪላ፣ አርቢ ሌብዥንግ፣ ከዛ ውጭ ደግሞ ሪያል ማድሪድ ዲን ሁይሰንን ከማስፈረማቸው በፊት ይህንን ተጫዋች ይፈልጉት ነበር። በተለይ ሪያል ማድሪዶቹ የተገረሙት ከቫሌንሲያ ጋር ባደረጉት ጨዋታ ላይ ኪሊያን ምባፔ ጁድ ቤሊንጋምን ለማቆም የሄደበት ርቀት አስደስቷቸው ነበር። ነገር ግን ማድሪዶቹ ዲን ሂውሰን አስፈርመዋልና ከዝውውር ወጥተዋል። ስለዚህ አርሰናል የመጀመሪያ ተቀዳሚ አላማው ይህን ተጫዋች ዝውውር መጨረስ ነው። ከዛዎች አንድሬ በርታ በዝውውር መስኮቱ ላይ ብዙ ተጫዋቾችን እንደሚፈልጉና እንዲሁም ደግሞ ፋብሪዚዮ ሮማኖ እንዳወጣው መረጃ ከሆነ አርሰናል በዝውውር መስኮቱ ላይ ገና ብዙ ስራዎችን ይሰራል የሚል መረጃዎችን አውጥቷል። ማይክል አርቴታ አጥቂው አርሰናል የቅድመ ውድድር ጨዋታዎችን ከመጀመሩ በፊት እንዲፈርምለት እና ከቅድመ ውድድር ጨዋታ ጀምሮ የቡድኑ አካል እንዲሆን ይጠበቃል። ያ ማለት የጁላይ መጨረሻ ድረስ አርሰናሎች የአጥቂ ፊርማቸውን እንዲያረጋግጡ እንግዲህ ኃላፊዎችን ነግሯል ማይክል አርቴታ እንግዲህ። ደድማቻችን ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛዎች ከኢትዮጵያ ውጭ የምትኖሩ ይታላችሁ። ከኢትዮጵያ ውጭ የምትኖሩ ኢትዮጵያን እንግዲህ ጆይን በማድረግ ያ ስፖርት ቤተሰብ እና አባል ይሁኑ። ሌላኛው መረጃችን የሚሆነው ደርማቻችን እንግዲህ እናንተን አስተያየትና ኮሜንት ፈልጋለሁ እዚህ ላይ ሮድሪጎ ወይስ ኤዜ የትኛው ቢመጣ ለአርሰናል ያግዛል ወይም አርሰናልን ወደ ፕሪሚየር ሊግ ዋንጫ ፉክክር ይመልሱዋል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ መረጃዎቹን ሳቅርብ የመጀመሪያ የሚሆነው እንግዲህ ኤዜና በሮድሪጎ ጉዳይ ምን አዲስ ነገሮች አሉ የሚለውን እናቅርብ። እንግዲህ ኤዜ ሀያ ስድስት ዓመቱ የሆነው የእንግሊዛዊ በክርስቲያል ፓላስ እየተጫወተ ይገኛል። ስልሳ ስምንት ሚሊዮን ፓውንድ የውል ማፍረሻ አለው። አስራ አራት ጎሎችና አስራ አንድ አሲስቶችን አድርጓል። ከታዳጊ እድሜው ጀምሮ የአርሰናል ደጋፊ እንደሆነ ይታወቃል። በአርሰናል በአስራ ሶስት ዓመቱ ከተለቀቀ በኋላ ወደ ፉለሃም ከዛ በመቀጠል ሚልዌል ከዛ ኪውፒአር ክሪስታል ፓላስ በመጨረሻ አርሰናል ይደርሳል ወይ የሚለው ነው ቶተናም ከዚህ ዝውውር ራሳቸውን ለማግለል እያሰቡ ይገኛሉ ምክንያቱም ተጫዋቹ ፍላጎት ወደ አርሰናል መሄድ ነው አርሰናሎች ይህን ተጫዋች ለማስፈረም ስልሳ ሚሊዮን ፓውንድ ሶስት ጊዜ ክፍያ እና ስምንት ሚሊዮን ፓውንድ እየታየ የሚጨመር ይጠበቅባቸዋል አርሰናሎች በኤዜን የሚያስፈርሙ ከሆነ በአንድ ድንጋይ ሁለት እና ሶስት ወፎች የሚያገኙ ይሆናል ምክንያቱም ኤዜ አንደኛ አርሰናል በሚቸገርባቸው በሎ የሚጫወቱ ቡድኖች ከመጡ አርሰናል በሁለት አስር ቁጥር እንዲጫወት እና በአንድ ዲፌንሲ ሚድፊልደር እንዲጫወት ቡድኑን ማድረግ የሚችል ነው። በቦል ፕሮግሬሽን ጥሩ ተጫዋች ነው። ከዛ ውጭ የኤዜ ሚና ምን ሊሆን ይችላል ካላችሁኝ፣ ደግሞ በተለይ በአንዳንድ ጨዋታዎች ላይ አርሰናል ኦዴጋርድን በሚያጣበት ጊዜ ኤዜ ይህንን ቦታ መሸፈን የሚችል ነው። ከዛ ውጭ አርሰናል በሚፈልገው ከሆነ ደግሞ የግራ መስመር ተጫዋች ሆኖ መጫወት የሚችል ነው። ይህ ምን ያክል ኤዜ ለአርሰናል ብዙ ቦታዎች መጫወት እንደሚችል የሚያሳይ ነው። ሌላኛው እንግዲህ ሮድሪጎ ነው። ይህ ብራዚላዊ አንደኛ ከኤዜ በሁለ ት ዓመት ያንሳል፣ 24 ዓመት ላይ ይገኛል። ትልልቅ ዋንጫዎችን ያሸነፈ ነው። በተለይ የአውሮፓ ቻምፒዮንስ ሊግን ለሁለት ጊዜ ማሸነፍ የቻለ ነው። በብዙ መድረኮች ላይ ተፈትኗል። ምን ያክል ጨራሽ አጥቂ እንደሆነ የሚታይ ነው። አርሰናሎች ይህንን ተጫዋች የሚያገኙት ከሆነ አሁን ሪያል ማድሪዶች በመጨረሻ የዚህን ተጫዋች መልቀቅ እንዳለባቸው እያመኑ የመጡ ይመስላል፣ ከጊዜ ወደ ጊዜ ማለት ነው። ስለዚህ አርሰናሎች ይህንን ተጫዋች ማስፈር የሚችሉ ከሆነ ቡድኑን በሚገባ ማደስ የሚችሉበት ብቃት ነው የሚሆነው። በተለይ የግራ መስመሩን ዩኒቨርስቲ እያደረገ መስመሩን ጠብቆ አርሰናል ከተቸገረ በአጥቂ መስመር ላይ መጫወት የሚችል ነው የሚሆነው። ስለዚህ ለአርሰናል በጣም ጥሩ ፐርፎርማንስ ያለው ተጫዋች ይሆናል ብዬ አስባለሁ። ከተገኘ ሁለቱንም ቢያስፈርሙ ለአርሰናል ደጋፊዎች አስደሳች ነው። ነገር ግን አርሰናል አጥቂ ማስፈረም ስላለባቸው አንድ የመስመር ተጫዋች ማስፈረም ነው። አርሰናሎች በዝውውር ሂደቱ ካያችሁ የመጀመሪያው ሮድሪጎን ይሞክራሉ፣ ከዛ በኋላ ነው ኤዜን የሚፈልጉት የሚል በግልጽ እየወጣ ነው ከሰዎች። እንግዲህ ክሪስቲያን ፓላስ በኤዜ ጉዳይ ላይ በአውሮፓ ሮፓ ሊግ ላይ መሳተፍ ይችላሉ አይችሉም የሚለው አከራካሪ እንደሆነ ይታወቃል። የክርስቲያን ፓላስ ባለቤት ና የሊዮኑ ባለቤት አንድ እንደሆነ ይታወቃል። አሁን የክሪስታል ፓላስ ላይ ያለውን ድርሻዎች ለመሸጥ ተስማምቷል። እንግዲህ ያን የሚሆን ከሆነ የሚጠበቅ ነው የሚሆነው። በአጠቃላይ እንግዲህ ሁለቱም ተጫዋቾች ጥሩ ፐርፎርማንስ ያላቸው ተጫዋቾች እንደሆኑ ይታወቃል። አንዱ በእንግሊዝ ፕሪሚየር ሊግ፣ ሌላኛው በአውሮፓ ቻምፒዮንስ ሊግ እና በስፔን ላ ሊጋ ድንቅ ብቃቱን አሳይቶናል። ወደ አርሰናል መጠው ማን የተሻለ ይሆናል የሚታይ ነው የሚሆነው። የእድሜ ልዩነታቸውንም አትርሱ። አርሰናል ሮድሪጎና መጦ ለሚቀጥሉት አመታቶች ጥሩ እድሜው ላይ ያለ ነው፣ ሀያ አራት አመት ላይ ማለት በጣም አስፈላጊ እድሜው ላይ ያለ፣ ስለዚህ ለአርሰናል የሚጠቅመው ይሆናል። ማይክል አርቴታ ተመራጭ ሮድሪጎ እንደሆነ ልብ ትሉልኝ ይገባል። ሌላኛው የሚሆነው እንግዲህ ዛሬ በመረጃዎች እንደወጣው ኤፍቲቪ ነው ያወጣው ይህንን መረጃ፣ የአትላንታውን የመስመር ተጫዋች አዳማኖ ሉክማንን አርሰናል ይፈልጋል። ሀያ ሰባት አመቱ ላይ ይገኛል። አምናም አርሰናሎች ሲፈልጉት እንደነበር የምታውቁት ነው። እንግዲህ አትላንታ ለዚህ ተጫዋች ሀምሳ ሚሊዮን ፓውንድ ይፈልጋል። ይህ ተጫዋች እንግዲህ ባለፉት ታቻምና ጀምሮ ድንቅ ብቃት ነው እያሳየ ነው። ታቻምና ዩሮፓ ሊጉን ሲያሸንፉ በፍጻሜው ሶስቱን ጎሎች ያስቆጠረው ይህ ተጫዋች እንደነበር የምታስታውሱት ነው። አስራ ሰባት ጎሎችን ታቻምና አስር አሲስቶችን አድርጎ ነበር። በዘንድሮ ድርድር አመትም ሀያ ጎልና ሰባት አሲስቶችን ማድረግ ችሏል። አሁንም በምርጥ ብቃቱ እየቀጠለ ነው የሚገኘው። ይህ እንግዲህ ደቡባዊ ለንደን እንግዲህ በጣም ብዙ ተጫዋቾችን እያወጣ የሚገኝ ነው። ኤዜን ማንሳት ትችላላችሁ። ሌላኛው የሆነው አዳማኖ ሉክማንን፣ ሳንቾን እያላችሁ ኤሚሊስ ሚዝሮ እየተባለ የደቡባዊ ለንደን ቡድን የደቡባዊ ለንደን አካባቢ ብዙ ተጫዋቾችን ያወጣል። ስለዚህ አንዱ እንግዲህ አዳማኖ ሉክማን ነው። ይህ ተጫዋች እንግዲህ በተጫዋችነት ታሪኩ ብዙ ነገሮችን ብዙ ፈተናዎችን ያለፈ ነው። የሚጫወተው ለሀገሩ ናይጄሪያ ነው። ነገር ግን ብዙ ፈተናዎችን አልፈዋል። በኢትዮጵያ ተጫዋችነቱን የጀመረው በቻርልተን፣ ከዛ ወደ ኤቨርተን ሄደ። ከኤቨርተን ወደ አርቢ ላይፕዚግ፣ ከአርቢ ላይፕዚግ በውሰት ወደ ፉላም፣ በውሰት ወደ ሌስተር ሲቲ መጣ። ከዛ በመጨረሻ የራሱን ማግኘት የቻለው በአትላንታ ነው። በአትላንታ በተከታታይ አመታቶች ጥሩ ብቃቱን ማሳየት ትችሏል። ይህ ውጤታማነቱ እንግዲህ አርሰናል እንዲፈለግ አድርጎታል። አትላንታ ደግሞ የእሱን ተተኪ አሁን እያረጋገጡ ይመስላል። ሱሌማኒ ሱሊማኒ ከሰውዛምፕተን መልሰው ገዝተውታል። መልሰው ሲባል ይህ እንግዲህ በሰውዛምፕተን ቤት እንዲፈርም ያደረጉት አሰልጣኙ አሁን ወደ አትላንታ ሄደዋል። ስለዚህ ጋስፔሪኒ ወደ ሮማ መሄዳቸውን ተከትሎ ያንን ቦታ ለመሸፈ ሲከፈል ትክክለኛ ነው ብለው ሱሌማን ወስዷል። ስለዚህ አትላንታዎች የዚህ ልጅ ተጫዋች ለመልቀቅ ፍላጎት አላቸው። በርታ እንግዲህ ብዙ ተጫዋቾችን አነጋግሩ የመጨረሻ ውሳኔውን እያደረገ ተጫዋቾችን መተካት ላይ የሚያተኩር ስፖርቲንግ ዳይሬክተር ነው። ማይክል አርቴታ የውድድር ዓመቱ ላይ ዝግጁ እንዲሆንለት ከሚፈልጋቸው ተጫዋቾች ውስጥ አንዱ የመስመር ተጫዋቾቹን አንደኛው ደግሞ የአጥቂ መስመር ተጫዋቾቹን ይዞ ነው ስብስቡን መቀጠል የሚያስበው። ቤንጃሚን ሴስኮን በሚመለከት እንዲሁም ቪክቶሪያ ኮሬስን በሚመለከት ምን አዲስ ነገር አለ የሚለውን ደግሞ በቀጥታ እናቅርብላችሁ። የመጀመሪያው ቤንጃሚን ሴስኮን ነው ሀያ ሁለት አመቱ የመስመር ተጫዋች ቤንጃሚን ሴስኮ አሁንም በአርሰናል ከሚፈለጉ ተጫዋቾች ውስጥ አንዱ ነው። ይህ ስሎቬኒያዊ ተጫዋች የአርሰናልን ለመፈረም ይፈልጋል። ከዛ ውጭ ባለፉት ቀናቶች ቤንጃሚን ሴስኮ የመልቀቂያ አንቀጽ ይፈልጋል የሚል ከዛ ውጭ በደሞዙም ከፍተኛ ነው የሚጠይቅ የሚል ከፍተኛ ወሬዎች ይነሳሉ። ነገር ግን እነዚህ ወሬዎች ሐሰተኛ እንደሆኑ ቤንጃሚን ሴስኮ በኤጀንቱ በኩል ተናግሯል። ከዛ ውጭ ማንቸስተር ሲቲ በኢንስታግራም ገጹ ላይ ይከተል ነበር። ማንቸስተር ሲቲ እንትቶ አሁን አርሰናልን ፎሎ እያደረገ ነው። ከዛ ውጭ ቢልድ ነው ዛሬ ባስነበበው ጀርመኑ ተነባቢ ጋዜጣ ዋጋው ቀንሷል ተጠቅሟል ይላል። እንግዲህ ከዚህ በፊት የሚፈልጉት የነበረው ከ68 ሚሊየን ፓውንድ እስከ 85 ሚሊዮን ፓውንድ ያ ማለት ከ80 ሚሊዮን ዩሮ እስከ 100 ሚሊዮን ዩሮ ይፈልጉ ነበር። አሁን ግን ሰባ ሚሊዮን ዩሮ ይህንን ተጫዋች ለመለቀቅ ይፈልጋሉ። ያ ማለት ስልሳ ሚሊየን ፓውንድ ማለት ነው። ለአርሰናሎች ይህ ጥሩ ዋጋ ነው ብሎ ያስባሉ። ቤንጃሚን ሴስኮ ለማምጣት ለማይክል አርቲታ ቅድሜ የሚሰጠው ነው። ለአንድሬ በርታ ደግሞ ቤንጃሚን ሴስኮ ይልቅ የሚፈልገው ቪክቶሪ ኮሬስ መጥቶ በቀጥታ የስብስቡ አካል እንዲሆነው። ስለዚህ ቪክቶሪ ኮሬስን በሚመለከት አርሰናሎችን አሁንም እየጠበቀ ነው የሚገኘው የስፖርት እንግሊዝ በለን ዋጋ መቀነስ ግን አርሰናሎች ይጠብቃሉ። ይህ እንግዲህ የሚሳካ ከሆነ አርሰናሎች ከሁለቱ ተጫዋቾች ውሳኔያቸውን የሚጠበቅ ነው የሚሆነው። ሰላም ሰላም ወደ አድማጫችን፣ ይህ የስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።